ፍርድ ቤት፣ የትኛው መንገደኛ እንኳን ባልና ሚስት እንዲለያይ ማንም አይፈልግም። አይ ቦቼ ተከሰስኩ ብለህ መጣ። በቃ ብለህ ብለህ ተከሰስኩኝ ብሩኬና አቤላ ከሰሱኝ ብለህ መጣ። እንደ ጭንቅላት አስረህ አይዞ። ይሄ እኮ ሴት ይመስል ጭንቅላት አስራችሁ የምትመጡት ነገር እኔ ግርም ይለኛል። ቀጥሎ ደግሞ ሩታዬ ከቤተሰብ አልተገናኘሁም ብላለች። ለምድነው የምዋሻው? ከውሸት መቼ ነው የምወጣው? መቼ ነው ያለችው? እናንተ እኔ ቪዲዮ ላይ ስፈልግ ስፈልግ አጣሁት። የሄዱ ገና ያለችው አልገባኝም። ደግሞ ሩታ የውሸታም ዋሸች እንዳትሏት እውነቴ ነው ብላችሁ በየተባለች ነገር ነው እንቅጥ አደርጋ ምትለው። አዎ ይሄ ነው አምናችሁ ተቀበሉ። እውነቴ ነው ብላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ እስከ መጨረሻ ተከታተለኝ። እናንተ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ። እሺ እና የሰሞን የት ሄዳችሁ ነው ሰብስክራይብ የማታደርጉት? ሀይር ሻላ የጠፋችሁ እና አቶ ያልቅበት እንግዲህ የፍርድ ቤቱ ክስ አንሺልኝ እና ብትጠይቃቸው የፍርድ ቤቱ ክስ እንግዲህ ያነሱልሻል። አለበለዚያ ያው እንኳን ፍርድ ቤት ማንም መንገደኛ ባልና ሚስት እንዲፋቱ አይፈልግም አለ ማለት ነው ነው እኛ ራሱ እናንተ አታውቁንም አይደለ? በአካል አታውቁንም። እኛ ግን በቪዲዮ እናውቃቸዋለን። እናንተ ግን አታውቁንም። ነገር ግን ትዳራችሁ እንዲፈርስ አንፈልግም። የትኛውም ሰው እኮ የሰው ትዳር ሲፈርስ ደስ አይለውም፣ ሰይጣን ካልሆነ በስተቀር ደስ አይለውም። ነገር ግን ጠላታችሁ የእናንተ ጠላት ደግሞ የእናንተ ትዳር ሲፈርስ ወይን የበላቸው የእናንተ ትዳር ሲፈርስ የእናንተ ጠላት እንዲህ ደስ እንደሚላቸው እውነቴ ነው ምላችሁ፣ ሁለታችሁ ስትፋቱ ማለት ነው። ስንት ምቀኛ መሰላችሁ ከቡታጀራ ውስጥ ጀምሮ ማለት ነው። እነሱ ከተፋቱ ማለት ነው ቤተሰብ እውነቴ ነው ምላችሁ ያ ሰው በሩ ሩ ዘግቶ ማለት ሲቀውጠው ያድራል ማለት ብዙ ሰው አለ ብዬ ነው። እኔ የለሁበትም። እና እንኳን ፍርድ ቤት ማንም መንገደኛ ትዳር እንዲፈርስ አይፈልግም። እውነት እኮ አይፈልግም። ሰይጣን ጆሮ ይደፈን፣ የናንተ ትዳርማ አይፈርስም። እውነት ብዙ መስዋዕትነት የተከፈለበት ትዳር እንዲሁ በከንቱ አይፈርስም። አዎ፣ እንደዚህ ብለን እናሽቃብጥላችሁ እንጂ እናንተ ውሸታሞች ማለት ነው። እኔ ዛሬ እንሄድባችኋለን፣ ጋይስ ፈቀዱልኝ፣ እውነት ፈቀዱልኝ። በቃ እንሰለቸን፣ ውሸት ይበቃል፣ ይሰለቻል። ከቤተሰብ ጋር ተጨመራችሁ፣ የምትፈልጉትን ነገር አደረጋችሁ። አሁን መልሳችሁ ጭራሽ ሩታዬ ከቤተሰብ ጋር አልተገናኘሁም አለች፣ ግን ሩታዬ እየተባለችው ነው የምትለው። ቤተሰብ እውነቴ ነው የምላችሁ። ስለዚህ እርጉዝ ናት፣ በሰላም ትውለድበት ውሸታ ምናምን እንዳትላት። ቲክቶክ ሰፈር አይቻችሁ ነው። እውነቴ ነው ምላችሁ፣ እንዳትላት። ተዋት። ተፋቷት። አብረሃምን በሉት፣ እሱ በሆዱ ልጅ አለያዘ። ምን አላለ? እሷ ደግሞ የተባለች ነው የምትለው፣ አድርግ የተባለች ነው የምትለው። እውነቴ ነው ምላችሁ፣ ግን እኔ አልሰማውም። እናንተ ስትብሉ ስትሉ ነው የሰማኝን። ቲክቶክ ሰፈር ዋሸች፣ ከቤተሰብ ጋር ተጨምራ፣ ቤተሰብ ጋር ሄደች። ከሄደች ቆይተዋል። እናት እቀበልሻለሁ ብላ ተቀበለቻት። ከዛ በኋላ አሁን ዋሸች የምትሉ ልጆች ስላየውኝ ነው እና እሷ እንግዲህ ያው ከዚህ በኋላ ነው የምገናኘው ብላለች፣ አላችሁ የድገነው ያለችው ቤተሰብ ምን ያልሰማውም እና ቡቼም ደግሞ አሁን ሰሞኑ ሽጉጥ መዞ ይዞ መጥቶ ነበረ። አሁን ተከስሽ ያለው የሚል እንግዲህ ርዕስ አመጣ ማለች ነው። ማን ነው የከሰሰው? አቤላና ብሩኬ ከሰሱኝ። እውነታችን ነው እውነታችን ነው። እኛ ስታዩን ድና ቁርት እንመስላችኋለን። አውቀን ነው በግ የሆን ነው። ደግሞ በግ እኮ ዋጋ ስላለው ነው። ፍየል ነን ሲጀመር። አውቀን ነው እያለ ደግሞ። እኮ እኛ ነን እኮ እናንተ ላይ ሙድ የምንይዘው እናንተ እኮ ተመልካች ላይ ነው ሙድ እየያዛችሁ ያላችሁት፣ ግን እኛ ሙድ እየያዝንባችሁ ያለ ነው። ምክንያት በ አውቀን እኮ ነው ጅል የምንሆንላችሁ። አውቃችሁ ጅል የሆናችሁለት ሰው ማለት ነው። ቤተሰብ እሱን እየፎገራችሁት መሆኑን እወቁ እናንተ ማለት ነው። እያወቁ ዝም ብሎ ማለፍ እኮ ጥሩ ነው። አንዳ ሰርጌ ማለት ነው ቤተሰብ እና እንግዲህ ማንም መንገዳኛ አይፈልግም። ሩታዬ ከአንቺ ጋር መኖር ነው የምፈልገው። ስለዚህ ባክሽ ደግሞ ከወለደች በኋላ የት ሊሄድ እንዳሰብ አላቅለድም። እስክትወልጅ ድረስ አለ። ከወለደች በኋላ የት እንደሚሄድ ነው አሁን ግራ የገባኝ። የትም አትሄድም የትም። እና ሩታዬም እንግዲህ በኢንስታግራም ገጾ አመጣችና፣ ቅድም ለባርቆስ የኔ ጠንበለል ወንድም እንኳን ደስ አለ ኮንግራ ብላ ሁለት መቶ አምሳ ኬ ሰብስክራይቡ እንግዲህ ፖሰተችለት ማለት ነው። አው እኔ ማለት ነው ነው የምላችሁ ማናማ ይጋቡ ቢባል ማርቆሴና ሩታ ቢጋቡ በቃ ምን የመሰለ ባልና ሚስት ይወጣላቸው ነበረ። ወይኔ በላቸው አብርሃም እስከ ማጋ ለምሳሌ አብርሃም ከማጋ ቢጨመር ባልና ሚስት የሆኑ ነበረ መሰላችሁ። እኔ እንጃ እኔ እንጃ። ከሄርሜላ ጋር እንዳትሉ ከእሷ ጋር እንዳትሉ ከእሷ ጋር እንዳትሉ። እሱ ከሌላ ሰው ጋር፣ እሷማ እዛው እዛው ወደ መጣችበት መልሶልን አንፈልግም እና እሱ ግን ፈልጉለት። እና እሱ ከማጋ እንደሚያዋጣው አላውቅም። ግን እሱ እኮ ማለት ነው እዚህ ጋ ይጠነስሳል እንጂ ኮ ማለቴ ክፋት አለበት አይደለም? ክፋት የለበትም እኮ ልጁ። ግን እኛን ሊያሳስተን እኛ ነገር እንበቃ ነገር በልተን እንድንተፋ ነው የሚፈልገው። ደግሞ እንድንሰድበው ይፈልጋል ማለት ነው። ምን ሊያመጡ ነው? ሰደቦኝ አልሰደቦኝ ዋምሼ ቪዲዮን ይውልኝ ብሎ ነው እንደዚህ የሚያጨልለ ነው። እውነቴ ነው የምላችሁ ልጁ እኮ ኃይለኛ ልጅ ነው። እውነቴ ነው የምላችሁ ሚስቱ ይንገባከባል በጀርባ ሩታም ደግሞ ያው ሁን አሁን ትለንትና አልመጣሁም አለች፣ ቤተሰብ ጋር አልሄድኩም አለች። አትንጓት ሩታን አትንጓት፣ እውነት አትንጓት፣ ስርአታችሁን ያዙ። እርጉዝና መውለጃ ሰዓት እየደረሰ ነው። በጸሎታችሁ አስቧት፣ በዱዋችሁ አስቧት እያለ ነበር ባሏ አቶ አብርሃም ታደሰ ማለት ነው። ስለዚህ እንደዛ ነው እንጂ ለምን ምናምን አትበሉ። እኔ ሩታ አላቅም በዚህ ነገር፣ በህጋ ብላክ ስርአትሽን ይዘሽ ቁጭ በይ ማለት ነው። እውነቴ ነው ምለሽ እና እንደሞ እናት ብዬ ጎተታቸው። ጠምጧት በቃ ተዋት። እውነት ተዋት በቃ። ሶስት ሳምንት ነው የቀራ ተባለለ ነገሩ። ሳምንት ሲቀራት አስቀምጠዋት ቤት ቪዲዮ ሲጀመር የቆየ ቪዲዮ ነው። ቤተሰቡ እመኑኝ እመኑኝ እመኑኝ ሩታ ሄጅ ያለው መሄድ ግን ከቤተሰብ ጋር አልተገናኘሁም ማለች። ልክ እንደሄዱ ሄዱ ቀርጸውት ከሆነ ምን ማስረጃ አለን? አያችሁ አይደለ? ልክ እንደሄዱ እኮ ልክ እንደሄዱ ደግሞ እናቷች እናቷ ናት የተቀበለቻቸው። አቤት የእናንተ ስከፋ! አዎ እናቷ ተቀበለቻቸው ግን ቤት አልሄደችም። በነገራችን ላይ የዛኑ ቀን ቤት አልሄዱም። ይህንን አምናችሁ ተቀበሉ። አብረሀምም አልሄደም። ሩታ ሁላቸውም የራሳቸው ምንድን ነው ረዲኤት ሆቴል ነው ያረፉት አዳሜ። ከዛ በኋላ ግን ተገናኝተዋል። እኔ ምናውቄ ምናልበት የዛ ቀን ቀርጸዎች ሊሆን ይችላል። ገባችሁ አይደለም? እውነቴ ነው የምላቸው የዛ ቀን ተቀርጾ ይሆናል እንጂ እኔ አዲስ አይመስለኝም። ለማንኛውም አሁን ድጋሜ ስትመጣ በጸጉሯ መገመት እንችላለን። ያ የሰሞኑ የተሰራ ፀጉር ካለ የቆየ ነው፣ ከሌለ ግን ማለት ነው አዲስ ነው ማለት ነው። ስለዚህ እንጠብቃታል። ሩታዬ እንደምንም ብላ ዛሬ ወይ በራሷ ቤት ትምጣ፣ ወይ በሆነ ቤት ብቅ አድርግልን። ፈጣሪ ሆይ እውነት እውነት እውነቱን ይውጣባችሁ ማለት ነው። እናንተ ግን እኮ ሰው እንደዚህ እንትን አይልም ነበረ ግን እንጠብቃችኋለን። ለማንኛውም እንግዲህ አንዳንድ ልጆች ደግሞ ምን ይላሉ መሰላችሁ፣ ውድ ቤተሰቦቼ የባለፈው ልጅ የአብርሃምና የሄርሜላ ሳይሆን አይቀርም። በሰላሟ አይደለም ሄርሜላ ልጥፍጥፍ የምትልበት ፈጣሪ፣ ወይ ትዕግስቱን ስጠኝ። እናንተ እሷ እኮ ጋይስ፣ እንዳውም ጋይስ ልንገራችሁና ማለት ነው፣ ኧረ፣ ባለ እራሱ የላትም ልጁ፣ ዝም ብላ ነው የወለደችው ተባለ። አስታፈሮላ እኔ አያገባኝም፣ አያገባኝም የተባለው ነው የምላችሁ እና ዝም ብላ ነው የወለደች፣ ባል እንኳን የላትም። እኔ ባሏ ፈታለች ሲባል ነው የሰማውኝ፣ ግን ባል ራሱ የላትም። ዝም ብላ ነው ያመጣችሁ ተባለ። እንዴት ነው ማለት ባል ከሌላት ከየት አመጣለች? ዝም ብለ። የፈጣሪ ያለህ እና ለዛ ነው የምትጃጃልብን፣ ድጋሚ ወደ ሁለት ሶስት ልታመጣብን ረ በህግ አምላክ ረ ተው። እኔ የለሁበትም እኔ የለሁበትም ሲባል ሰምቻለሁ። ይህንንም ሲያወሩ እንደው ቲክቶከሮች፣ እድሜያችሁ ረጅም ያደርገውና ወሬ ለመስማት ዝግጁ ነን። እሺ፣ እኛ ማለት ነው ዝግጁ ነን። በዛ ላይ ደግሞ የእናቷ ፎቶ ራሱ ጎልጉሎ አውጥተው ፖሰቷት። ከታች ራቁር ወይስ ከኔ ቤት ወስዳችሁት? ባለፈው ቪዲዮ ሰርቼባት ነበረ፣ ይሄ ከታች ክፍት የነበረው ማለት ነው ከኔ ቤት ወስዳችሁ ነው ወይስ አግኝታችኋት ነው አለች። ቲክቶክ ሰፈር በነገራችን ላይ ማናት? በረከት ብሩክታዊት ማኖ ስማ፣ የሆነ ሰው ይላል ገብቼ ማውጣት ይችላለሁ፣ ችግር የለውም ሰው አመጣላችኋለሁ፣ እኔ ለማምጣት ዝግጁ ነኝ ማለት ነው። ኮሜንት እራሱ ይሰጣጡ ነበረ ከእናት ዋጋ ግን። እቺ ደግሞ ያው እንግዲ ያረገዘችበትና የወለደችበትን ያው ፕራይቬት አድርገዋለች እንግዲህ፣ አካውንቱ ድሌት ተደርጓል ማለት ነው። ቤተሰቦች አይዟችሁ፣ እኔን እኔን ልታመምላችሁ እንዴ? እኔ ልቃጠልላችሁ እንጂ እና ውድ ቤተሰብ እንግዲህ እነዚህ አልተፋቱምም ምንም አላሉም። እኔ ያላቀላቸውም ለምን እንደሚሟዘዙብን? ኦረዲ ተፋተዋል አለ እኮ እንትና ራሱ ማነው ስሙ፣ ይሄ እናንተ ቡቼ ባ ኦረዲ ተፋተዋል። አሁን ያው ትዳሩ ፈርሰዋል። ማን ነበረ ያፈረሰው? ይሄ ሁሉ ተጠያቂው ማነው? ምክንያቱ ማነው? ትዳራቸው ፈረሰ እንዴ ትዳር ማፍረስ በእናንተ ቤት ቀላል ነው። እኛ እኮ አረብ ሀገር ስለምንኖር ማለት ነው። ቤተሰብ በቃ የተባለው ነገር ወይም ደግሞ የሚደረገው ነገር ሁሉ እውነት መስሎ ይታያቸዋል። ጅል ናቸው ብለው ነው መስለ የሚያስቡን። ረ እንደኛ ብልጥ ሰው የለም። እውነት ነው ብላችሁ እነሱ ደግሞ ቢሞቱም ትዳራቸው እንደማያፈርሱ እኮ እናውቃለን። አስረግጬ ነው የምነግራችሁ። ቀጥሎ ደግሞ የአብርሃም ልጅ አይደለም እናንተ፣ ያ ልጅ ሄርሜላ፣ ሄርሜላ እና አብርሃም እኮ ማግባትና መወላለድ ነው መጋባት ነው። አይችሉም እኮ እነሱ ዘመድ ናቸው፣ ቤተሰብ ናቸው። አታነካኮኝ ሰላሙን ለማንኛውም ለማንኛውም ጋይስ ሰላሙን ይኑልኝ።